እንደ ሰለምቴ ውስ ሰነፍ የለም እንደኔ ማለት ነው። ለምን ከተባለ ተማሩ ራሱ ሌላ በጣም ትልቅ እንትን ነው። ተማሩ አትማሩ እነሱ ጋር ራሱ ጭቅጭቅ ነው ሁሌ። ለምሳሌ እኔ አሁን ቢያንስ ግሩፕ ላይ አሁን ያስገባቱ ሶስት መቶ ሰው ባስገባ ማለት ነው ሶስት መቶ ሰለምቴ ቢኖር ከሶስት መቶዎቹ አምሳ ነው የሚማረው። አስቡት። ያኔ ሩቡ እንኳን አይማርም እኮ ሩቡ እንኳን ያነውም ለምነው ማለት ነው የሚገቡት። እንኮይ እንኮይ ብለን ለምነን ግቡ ብለን ተማሩ ብለን በውስጥ አናግረን አንዳንዶቹ ብሎክ እራሱ የሚያደርጉ አሉ ማለት ነው። እና ምንድን ነው ይሄ ሰለምቴ ሲባል አንድ ሰው ልክ የሆነ ሌላ እንክብካቤ የሚገባው አድርገን ባናስብ አሪፍ ነው። ገዛ ሁሉም በቃ የራሱ ሀቅ አለ። አንድ ሰው ከሰለመ ሁሉ ነገር ሳባ ውስጥ ሰለምቴ ናቸው። ግን እስልምና ውስጥ ገብተው ምን አደረጉ ነው የምንለወጡ እነ ዑመር ምን አደረጉ? እነ አቡበክር ምን አደረጉ? ምን ነበረ ኃላፊነታቸው? ይሄ ዲን የሁሉም ሀላፊትና ነው። የሰለምቴ የሙስሊም የሚባል ነገር የለም። ሁሉም የራሱን ሀላፊትና መውጣት አለበት። የመጀመሪያው ደግሞ ደሞ ሀላፊትና መውጣት ያለበት ራሱንም ሆነ እስልምናንም ሆነ መርዳት የሚችለው በእውቀት ነው። ማወቅ አለበት። መማር አለበት። ከተማረ ሁሉንም ነገር ስለሚረዳ ማለት ነው ስለሚያውቅ ሁሌ ግን እዘሉኝ ማለት በጣም አጸያፊ የሆነ ነገር ነው፣ እና ይህ መርታረም አለበት ትልቅ የሆነ መጀመሪያ ተንቢህ ራሱ መደረግ አለበት። ወይም ደግሞ መጀመሪያ ወደ እስልምና ሲመጡ ራሱ መነገር አለበት። ይሄ ነገር ሆነ ያለ በቃ ሙስሊሞች መጥፎ ሊሰሩ ይችላል። ማንኛውም ሰው እኮ መጥፎ ይሰራል፣ ሌላም ሃይማኖት ላይ ሆኖ ማንን ሰው መጥፎ ይሰራል። ሙስሊሞች ሊሳሳቱ ይችላሉ፣ እስልምና በነሱ አይመዘንም። እኛም እኮ ሰለምቴ ስንሆነ ራሱ መጥፎ እንደዛ ነው። ነገር ግን ሙስሊሞች ጋር ሄደው ግን ጎልቶ መታየት የለበትም ነው ሙስሊሞች እንደዚህ ያደረጉ እኮ ለምን እንደዚህ መሆን የለበትም። በቃ ሁሉም ሰው ይሰሳል። እስ ጋጥል ደግሞ ሙስሊሞች በጣም ጎበዞች ናቸው፣ እውቀት ላይ በተለይ አሁን አሁን ያሉት፣ እየተበላሸን መጣን እንጂ አሁን አሁን ሙስሊሞች እንጂ ከልጅነት ጀምሮ ማን ነው የሚማረው? ከሌላው ሃይማኖት አንፃር ስትዩት ስታዩት ማለት ነው እንደ ሙስሊም ለእውቀት የሚጥር አንድም የለም። ከልጅነት ውስጥ ጀምሮ ቁርአንን ይማረን፣ ሐዲስን ይማረን የሚችሉትን ን ያክል የሚፍጨረጨሩት ለልጆቻቸው የሚያስተምሩት ሙስሊሞች ናቸው። መሻላ ተባረክ አላ። እስኪ አብዛኛውን ሰው ጠይቁት። በጣም የሚገርም እውቀት ነው ያላቸው። መሻላ ተባረክ አላ። ነገር ግን ሰለምቴዎች እንደዚህ ናቸው፣ ሙስሊሞች እንደዚህ ናቸው፣ ሙስሊሞች ድናቸውን አያውቁም፣ ድናቸውን አይማሩም። መማር አለብን። አዎ፣ ክፍተት አለ። አዎ፣ ትልቅ ነገር አለ። ግን ከሌላው አንፃራዊ ስናድርግን ስንመለከተው ጎበዞች ናቸው። መሻሉ እና እኔ ይሄ ምንድን ነው? ይሄ ሳይድ መያዝ እንደገና ደግሞ ሰለምቴ ሲባል ሌላ አድርጎ መያዝ ራሱን እንደሌላ እኔ እኮ ሰለምቴ ስለሆንኩን ብሎ እንደሌላ አድርጎ ራሱን መወሰፍ አንድ፣ ሁለተኛ ደግሞ ሙስሊሞች የሚለውን ደግሞ እንደሌላ አድርጎ ማየት ትልቅ ከባድ ነው። ይሄ በጣም ስህተት ነው። ሰዎች ታብእዮች እኮ ሰለምቴ ነበሩ አይደል? እንደ እነሱ እየነበራቸው ከስልምና ጋር የነበራቸው መስተጋብር ምንድን ነው የሚለውን ነገር እኛ በደንብ ማየት አለብን። የነቢያቶች ተከታይ ምን ነበሩ? እንዴት ነበረ? ለእስልምና ሲከፍሉ የነበረው እስልምና እንዴት ነበረ? ሲማሩ የነበረው በምን መልኩ ነበር? የሚለው ያ የእኛ መመሪያ ነው መሆን ያለበት ማለት ነው። እና ይሄ መሳቅ በጣም ብዙ ስህተቶች አሉ። እስልምና ይሄ ሰለምቴ እና ሙስሊም ተብሎ በተቀመጠው ነገር ላይ ስህተቶች አሉ። ሁልጊዜ ግን የሚነገረው ምንድን ነው? ሰለምቴዎች ተበድለው፣ ሰለምቴዎች ሁሌ ተበድለው፣ ሁሌ ተበድለው፣ ሁሌ እንደዚህ። ስህተት ነው ይሄ

ሊኖር ይችላል ስህተት ሊኖር ይችላል ክፍተት ሊኖር ይችላል። ክፍተቱን ደግሞ መሸፈን የምንችለው እስቲል የሰለምን ሰዎች መሆን አለብን። ክፍተቱን ራሱ የምንሸፍነው ማለት ነው የሰለምን ሰዎች ይሄ ልክ አይደለም በማለት ክፍተቱን ራሱ እኛ መሸፈን የምንችለው ነገር ሆኖ ሳለ፣ ግን ሁልጊዜ ጣት ጠቋሚ መሆን ግን ደስ አይልም። እዚ ነው አንድ ሰው ጣት ሲጠቁም፣ ሶስት ወደ ራሱ ይመለሳል ጣቱ ማለት ነው። እና እኔ የምንሰራው ነው ዋናው ነገር እኔ የምንሰራው። እኔ ምን አደረኩ ለዚህ ድን፣ እኔ ምን አደረግኩ ለሙስሊሞች፣ እኔ ምን አደረኩ። ሁሉም ሰው ተጠያቂ ስለሆነ ማለት ነው። እና ይሄ ነገር አቅላችን ልውስጥ ቢገባ አሪፍ ነው። አላሁ አለም እውነት ለመናገር በተለይ እዚህ ሶሻል ሚዲያ ላይ ያሉ ሰዎች በተመለከተ ቆንጆ ሀሳብ ነው። እኔ ይቀረታለሁ ሀሳቧ ማለት ነው። እንዴት እንደሆነ ታውቃላቸው እዚህ